በመላው ኢትዮጵያ ብሎም በመላው ዓለም የምትገኙ የቤተ ክርስቲያናችን ምእመናንና አገልጋዮች ከቤተ ክርስቲያናችን ውጭ የሆናችው የሆናችሁ ወገኖቻችን በሙሉ በኢትዮጵያ ሐዋርያት ቤተ ክርስቲያን በታርጫ ከተማ አጥቢያ ላይ በደረሰው የሰብአዊ ድርጊት በማዘንና ድርጊቱን በማውገዝ በተለያዩ መገናኛ ብዙሃን ሐዘናችሁን በከፍተኛ ልብ ስብራት እየገለጻችሁ እየገለጻችሁ ያላችሁ በያላችሁበት ሆናችሁ ወደ ሰማይ አምላክ ወደ ኢየሱስ ክርስቶስ እየጸለያችሁ ያላችሁ ከልብ የሆነ ምስጋናዬን በዳውሮ ኮንታ ቅርንጫፍ ስመ ሐዋርያዊት ቤተ ክርስቲያንና በራሴ ስም ታቀርብላችሁ ይወዳለሁ። የነገሩን እውነታ ከምንጩ ለመረዳት በስልክ በመሰጅ እና በተለያዩ መገናኛ ብዙሃን እየጠየቁ ካለም ዙሪያ ላሉት አጭር የሆነ እውነታን ለመግለጽ እፈልጋለሁ። ለዛሬው ጸብ መነሻ የሆነው ከረጅም ዘመናት ጀምሮ የቆየ ምክንያት መኖሩንም እገልጻለሁ። ቤተክርስቲያኒቱ ከከተማው ምስረታ ጋር በ1995 ዓመተ ምህረት በሕጋዊ መንገድ አራት ሺህ ስምንት መቶ ካሬ ሜትር ቦታ ሕጋዊ ሳይት ፕላን ተሰጥቶን የማምለኪያ ቤት ሰርተን አልምጠናቅረን እየተገለገልን እያለን ከከተማው እድገት ጋር መንገድ ማውጣት አስፈልጎናል በማለት በ1997 ዓመተ ምህረት የቤተ ክርስቲያኑን ይዞታ ለሁለት እኩል የሚያካፍል መንገድ ከዞን ፋይናንስ እስከ ከተማ ከንቲባ ጽሕፈት ቤት የሚዘልቀውን የቤተ ክርስቲያኑን ይዞታ ለሁለት ከፍለው እንዲሻገር ተደረገ። ከምዕራብ ያለውን የቤተ ክርስቲያናችን ይዞታ ከእኛ ነጥቆ ለግል ባለሀብት በመስጠት እስከ ዛሬ እየተጠቀመበት ይገኛል። ከምስራቅ በኩል ባለው ቁራጭ ይዞታ ሌላ ማምለኪያ ቤት ሰርተን ማምለክ ግድ ስለነበረ ከዛው ጊዜ ጀምረን ሌላ ማምለኪያ ቤት ሰርተን እያመለክን ከዛው ዓመት ጀምሮ በየጊዜያቱ ያሉት የቤተ ክርስቲያን አመራርና ይባት ቤተ ክርስቲያን ቱ ልመናን በሙሉ በየደረጃ ያለውን የመንግስትን እርከን የከተማውን ማዘጋጃ ካንቲማ የዞን አስተዳደር የዞን ከተማ ልማት የክልል አስተዳደርና የክልል ከተማ ልማት ቢሮን በየጊዜያቱ ብንጠይቅም እስከ ዛሬ ምላሽ ሳናድር ቆይተናል። ጥያቄያችን የሰለቻቸው የዞኑ ከተማ ልማትና ኮንስትራክሽን መምሪያ በ2016 ዓመተ ምህረት ከራሱ ባለሙያዎች እና ከማዘጋጃው ባለሙያው ጥምር ቡድን አዘጋጅተው የነገሩን እውነታ ለማጣራት ወደ ቤተክርስቲያናችንና በማዘጋጃው ያለውን የቤተክርስቲያናችን ሰነድ መርምረው ሪፖርት እንዲያደርጉላቸው መመሪያ የተሰጣቸው የተሰጣቸው ቡድን ወደ መሬት ወርደው የጠየቅነው ጥያቄ ሙሉ በሙሉ እውነት መሆኑን አረጋግጠው የተወሰደብን መሬትም መመለስ እንዳለበት ያለ ካሳ የተጨፈጨፈው ንብረትም በቶሎ እንዲከፈል የሚል ሪፖርት አቅርበውላቸው የዞኑ ከተማ ልማትና ኮንስትራክሽን መምሪያ በመስከረም 15 2017 ዓ ምት ለማዘጋጀው በአስቸኳይ ምላሽ ይሰጣቸው። የተወሰደው ይዞታም ሆነ ያለ ካሳ የተጨፈጨፈው ንብረት በህጋዊ ሁኔታ ካሳ ይከፈል ብሎ ደብዳቤ ጻፉ ባዘጋጀው ደብዳቤው ይዞ የተለመደውን ዝምትክ ንብረት ምንም መልስ አልሰጡንም በታሳሱ 2017 ዓ ም የዳውቆንታ ቅንጫፍ ሰበካ ቦርድ ወደ ደቡብ ምዕራብ ክሌረንስ ለምስ መስታደል ቢሮ እና ከተማ ልማትና ኮንስትራክሽን ቢሮ ደብዳቤ ይዘን በአካል ሄደን የከተማ ልማትና ኮንስትራክሽን ቢሮ ሰነዳችንን መርምሮ ፍጹም እውነተኛ መሆኑን አውቀው በሀያ አንድ ቀናት ሙሉ ምላሽ እንድሰጥ ለከተማው ማዘጋጃ ለዞኑ ከተማ ልማትና ኮንስትራክሽን መምሪያ ለዞኑ ዋና አስተዳደር ለዞኑ ድርጅት ጽህፈት ቤት በግልባጭ ማሳወቅ ደብዳቤን ጻፉ። ይሁን እንጂ የህዝብን ጩኸት በቅልነት የመመለስ